ክብሮታይ፣ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። አበይት ነጥቦቹ በቅድሚያ በእጅ አዙር እየተዋጋን ነው ሲሉ ጄኔራል ጌታቸው ጉዲና ገለጹ። በአማራ ክልል የተለያዩ ስፍራዎች ውጊያዎች ተደርገዋል፣ ጥቃቶችም ተፈጽሟል። በቀዳሚነት በዝርዝር የምንመለከተው ጉዳይ ይሆናል። የትግራይ ጊዜያዊ አስተዳደር የትግራይ ሰራዊት አባላት ጥያቄዎች ተገቢ ናቸዋልም። የቲዲኤፍ አባላት ዛሬም በሌላ አቅጣጫ ሰልፍ ሲያደርጉ መዋላቸውም ተነግሯል። እንመለከተዋለን። ሻቢያ ለጦርነት ዝግጅት በሚል በትራንስፖርት ላይ ቀባ ማድረጉ ተዘገበም። የአራት ኪሎና የአስመራ አገዛዞች የጦርነት ዛቻዎች እንደቀጠሉ ናቸው። የብልጽግና አገዛዝ አንድ ወታደራዊ አዛዥ ሻቢያ፣ ህወሓት፣ ፋኖና ና የኦሮሞ ነጻነት ጦር ላይ የማያዳግም እርምጃን እንወስዳለን በሚል ያቀረቡት ዛቻ መነጋገሪያ ሆኗል። ሰሙታላችሁም። ጀነራሉ ስለ ኢትዮጵያዊነትና የትግራይ ህዝብ ተናግረዋል። አዲስ አበባ ሆናቸው አድዋና ማይጫውን ማስተዳደር አትችሉም ሲሉም ገልጿል። ይህንንም ይዘናል። ትግራይ የማተራመስ ማተራመስ ዘመቻ ተቀፍቷል ሲል ህወሓት ገለጸም። አመራሩ በበኩላቸው የትግራይ መሬትን ቦታ ቦታና አውድ እንዳይሆን ስጋት አለን በማለት ተናግረዋል። ሌላኛው መረጃችን ነው። የብል ጽግናው መንግስት በአዲስ አበባ በዚህ አመት የሚከናወን የኮሪደር ልማት ጅማሮ የለም ሲል ገለጸም። ከቀናት በፊት ጠቅላይ ሚኒስትር አብይ አህመድ ይህ የኮሪደር ልማት ጉዳይ የእኛ ነው አይመለከታችሁም በሚል ዓለም አቀፉን ማህበረሰብ ውድቅ ካደረጉ በኋላ የተሰጠ ማብራሪያም ሆኗል። እንመለከተዋለን። ዶናልድ ትረምፕ ስለ ጣሊያኗ ጠቅላይ ሚኒስትር የሰጡት አስተያየት መነጋገሪያ ሆኗል ጠቅላይ ሚኒስትሯ ደግሞ ከጋዛው የሰላም ስምምነት በኋላ ለፍልስጤም ሀገርነት እውቅና ለመስጠት መቃረቧን ገልጿል የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ ሰናይ ቆይታ ይሆንላችሁ በእጅ አዙር እየተዋጋን ነው ሲሉ ጄኔራል ጌታቸው ጉዲና ገለጹ። በአማራ ክልል የተለያዩ አካባቢዎች ውጊያዎች ተደርገዋል፣ ጥቃቶችም ተፈጽሟል። በክልሉ በብልጽግናው ሹማምንትና በወታደራዊ አዛዦች አማካኝነት ይደረግ የነበረው ይህ የክልሉ ውጊያ የዘራፊዎችና የሽፍቶች ጥቃት ነው ትርክት አሁን ተቀይሯል። በጠላቶቻችን ቅንጅት የሚደረግ ጦርነት ነው፣ በእጅ አዙር እየተደረገብን ያለ ዘመቻ ነው ወደሚልም ተሸጋግሯል። የተደመሰሰ የጠፋናም በዋሻና በገዳም እየተደበቀ ያለ የተባለው ኃይል ድንገት ከየት በቀለም የሚለው ጥያቄ እንዳለ ሆኖ፣ ከሰሞኑ የሚሰራጩት የአማራ ክልልን የተመለከቱ መረጃዎች ግን ድባቅ እየመታናቸው ናቸው ነው፣ አይበታትኑንም፣ ወዘተ የሚሉ ሆኗል። የመከላከያ ሰራዊቱ የመረጃ ዋና መምሪያ ኃላፊ ጀነራል ጌታቸው ጉዲና ያደረጉት ንግግርም የዚህ ቀጣይ ክፍል ነው። እኒህ ወታደር አዛዥ ያቀረቡት ማብራሪያም በአማራም ይሁን በኦሮሚያ ክልል ታሪካዊ ጠላቶቻችን በእጃዙር እየተዋጉን ነው የሚል ነው። ከዛም ከዚህ በፊት እየተለቀምናም እየተበታተነ ነው ያላችሁት ሽፍታም መበታተንን ምናመጣው የሚለው እንዳለ ሆኖ፣ አትበታትኑንም፣ እንሰብራችኋለን ሲሉ ጀነራሉ ይቀጥላል መጃዙር በእጃ የውስጥ ባንዳዎችን በማደራጀትና በመደገፍ ሲወጉን ይስተዋላሉ። ከዚህም ከዛም በትጥቅ እንቅስቃሴ ሀገሬን ሲያደሙ ይታያል። ኢትዮጵያ በዚህ ትውልድ ዘመን ፍጹም አትበታትን። የውስጥ ባንዳዎች ከአፍራሽ እኩይ ዓላማና ተግባራቸው እንዲታቀቡ በተደጋጋሚ ቢገለጽና ጥሪ ቢደረግላቸው ከዚህ ተግባራቸው መታቀብ ባለመቻላቸው የመከላከያ ኃይላችን እንደከዚህ ቀደሙ አደብ እንዲገዙ ያደርጋቸዋል። የራሳቸውን ሀገር ዜጋ እንሰብራችኋለን በማለት እኒህ ወታደር አዛዥ ሲናገሩ እንግድ አይደሉም። የአገዛዙ አጠቃላይ ስትራቴጂ መስበር፣ መግደል፣ ማጥፋት ነውናም እርሳቸውም የመጀመሪያው ተደርጎ አይወሰዱም። የሆኖ ሆኖ በአማራ ክልል ወጣቱን ኃይል የማጥፋትና ማህበረሰብን የመስበር ጦርነቱ ግን እንደቀጠለ ይገኛል። ዛሬም በተለይም በሁለት የክልሉ ከተሞች የነበረው ገም ከባድ ጉዳትን ያስከተለ ነው። በጎጃም ቀጠና አዲስ ቅዳም ቅዳምና በጎንደር ደጎማ ከተሞች ውስጥ በአዊ ዞን አዲስ ቅዳም በፋኖ ኃይሎች የተከፈተው ድንገተኛ ጥቃት በመንግስት ኃይሎች መገኛ ካምፕ ላይ የደረሰ ሲሆን ከደረሰው በደርዘን የሚቆጠር ሰብአዊ ጉዳት ባሻገርም ታጣቂዎቹ በርከት ያለ የነፍስ ወከፍ መሳሪያ የወሰዱበት ውበትም ሆኗል። በተመሳሳይ ዛሬ ጠንካራ ውጊያ የነበረበት ቀጠና ማዕከላዊ ጎንደር በለሳ ደጎማ ከተማ ሲሆን በተለያዩ አቅጣጫዎች በመንግስት ኃይሎችና በፋኖ ታጣቂዎች መካከል ሰዓታትን የፈጀ የተኩስ ልውውጥ እንደነበርም ተሰምቷል። የደረሰው ሰብአዊ የሚሆን ቁሳዊ ጉዳት በውል አይታወቅም። የትግራይ ጊዜያዊ አስተዳደር የትግራይ ሰራዊት አባላት ጥያቄዎች ተገቢ ናቸው አለም። የቲዲኤፍ አባላት ዛሬም በሌላ አቅጣጫ ሰልፍ ሲያደርጉ መዋላቸው ተነግሯል። የቲዲኤፍ አባላት ትናንት በመቀለ ካደረጉት የተቃውሞ ሰልፍ በኋላም ከክልሉ ጊዜያዊ አስተዳደር ፕሬዚደንት ጋር ውይይት ማከናወናቸውን መዘገባችን ይታወሳል። ይሁን እንጂ ዛሬም ይህ ጥያቄ ቀጥሎ እንደዋለ፣ እናም ተጨማሪ መንገዶችን በክልሉ ተዘግተው እንደነበር ተመላክቷል። ለአብነትም የትግራይ ኃይሎች ከመቀለ በስተ ሰሜን ምስራቅ 35 ኪሎ ሜትር ጥልቀት ላይ በምትገኘው አጉላም ከመቀለስ፣ ከውቅሮ፣ ከአዴግራት እና ከሌሎችም የሰሜኑ የሀገሪቱ አካባቢዎች ከተሞች ጋር የሚያገናኘውን ዋና መንገድ በመዝጋት በአካባቢው ያለውን የትራንስፖርት እንቅስቃሴ እንዳስተጓጎሉ ነው የተነገረው። የትግራይ ሰራዊት አባላት ሰላማዊ ሰልፈኞች አጉላና ጉርመዶ በሚባሉ ሁለት ቦታዎች ላይ መንገድ መዝጋታቸውና ጉዞዎች መስተጓጎላቸውንም ነዋሪዎቹ አረጋግጧል። ይህ በእንዲህ እንዳለ የትግራይ ጊዜ አስተዳደር በትናንትና የዛሬ የሰራዊቱ አባላት ተቃውሞ ዙሪያ መግለጫ አውጥቷል። ትናንቱ የመቀለው ተቃውሞ በኋላ ምሽት ላይ ጄኔራል ታደሰ ወረደ መድረክ አመቻችተው ጥያቄዎችን በሰራዊቱ አባላት በኩል ተነስተው ነበር ያለው መግለጫው። በመድረኩ የቀረቡ ጥያቄዎችም የኑሮ ሁኔታችንና የጥቅማ ጥቅም ጥያቄዎቻችን ምላሽ ሊያገኙ ይገባል የሚለው በቀዳሚነት የተነሳ ነው ብሏል። በማስከተልም ሁላችንም ታግለናል፣ የሚጠበቅብን መስዋዕትነት ለትግራይ ከፍለናል። ነገር ግን ለልዩ ኃይል የፌደራል ፖሊስና የመከላከያ ሰራዊቱ የቀድሞ አባላት ውዝብ ክፍያም ለመክፈል ተዘጋጅታቸዋል። ነገር ግን እኛን ለዚህ የጀኖሳይዱ ጦርነት የተዋደቀ ሌሎች ወጣቶችን ተለይተን እንድንቀር ተደርጓል በማለት መጠየቃቸውም ተብራርቷል። በቀጣይነት የተነሳው ደግሞም ከሚሰጥ የኪስ ገንዘብ ማነስ ጋር የተያያዘ ነው ተብሏል። የጊዜያዊ አስተዳድሩ ፕሬዚዳንት ሌትናንት ጄኔራል ታደሰ ወረደም የተነሱ ጥያቄዎችን ተከትሎ በሰጡት ማብራሪያም ጥያቄዎቹ ተገቢ መሆናቸውን አንስተዋል ብሏል። መግለጫውም የሰራዊቱን ተጠቃሚነት በሚመለከት በአስተዳድሩ በኩል መመሪያ ወጥቷል። ይህንን ተጠቃሚ የማድረግ ሂደትን በተመለከተም ወደ ሰራዊቱ ወርደን ውይይቶች ለማከናወን ጥያቄዎችን ለማቅረብ በተዘጋጀንበት ወቅት ነው ይህ የተፈጠረው በማለት መነሳቱም፣ እንደዚሁ ሁሉም ነገር የሚደረገው ትግራይ ባላት አቅም ልክ እንደሆነ በማንሳት በአቅማችን ልክ ሁሉንም እናደርጋለን፣ የቀረበው ጥያቄም ተገቢነት ያለው ነው በማለት ምላሽ መስጠታቸውንም መግለጫው አንስቷል። ይህ በእንዲህ እንዳለ ጀኔራሉ ስለ ኢትዮጵያዊነትና የትግራይ ህዝብ ተናግሯል። አዲስ አበባ ሁናችሁ አድዋና ማይጨውን ማስተዳደር አትችሉም ሲሉም ገልጿል። ከትግራይ ሰራዊት አዛዦች መካከል አንዱ የሆኑት ጀኔራል ምግባይ ኃይለም በቅርቡ በመቀለ ባደረጉት ንግግር ላይ መንግስታችንን ትተን ሁሉንም ነገር ይቅር ብለን ወደ ነርሱ ብንሄድ እንኳን አንድ ባንድ ያጠፉናል። ባህላችንን፣ ታሪካችንን ያጠፉታል፣ ይከፋፍሉናል። እናም ወደ አንድነታችን እንመለስላለው ሲሉ ገልጸው እንደነበር ይታወሳል። አሁን ደግሞ ከአዲስ አዲስ አበባ ሆነን እንምራችሁ ለሚሉንና ኢትዮጵያዊነታችንን ለሚጠይቁ በሚል መልእክት ሲያስተላልፉ ተሰምቷል። እኛ እየጠየቅን ያለ ነው የፕሬቶሪያው የሰላም ስምምነት ይፈጸም ነው ሲሉ የሚጀምሩት ጄኔራል ምግባይም ይህንን ለመፈጸም ሌላ አጉል መንገድ ውስጥ መግባት አያስፈልግም። አጉል መንገድ ውስጥ ገብተው የሚሽከረከሩ ተምረናል የሚሉ ምሁራን፣ በትግራይ ፖለቲካ አስተዋጽኦ ነበረን የሚሉ አካላት፣ በውትድርና አስተዋጽኦ ነበረን የሚሉና በትግራይ ጉዳይ ላይ ይገባናል የሚሉ ግለሰቦች በሚቀመጡበት ተቀምጠው ብዙ ይላሉ ጥያቄያችን ግን ግልጽ ነው ጥያቄው ፍትህ ፍትህ እናገኝ ነው ይሄ ደግሞ ሌላ ዝርዝር ማብራሪያ የማይጠይቅም ሲሉ ተሰምቷል ትግራይን መምራት የሚቻለው ከዚሁ ነው ሲሉ በማንሳት መቃለ ንጎድ ንገዲፍካ ማጨው ንጎድ ንገዲፍካ መቀለን፣ ማይጨውን፣ አክሱምን፣ አድዋን፣ አዲግራትን ወደ ጎን ትተህ አዲስ አበባ ላይ መክረህ ትግራይን ማስተዳደር አትችልም። ትግራይን የምታስተዳድረው ትግራይ ውስጥ ሆነህ ከትግራይ ህዝብ ጋርም ሆነህ ነው። ይህንን ነው የምንለው፣ ሌላ እያልን አይደለም። በትግራይ የፖለቲካና ወታደራዊ ኃይሎች መከፋፈል ሳቢያም ክልሉ ለቀው የወጡ ፖለቲከኞች የሚሆኑ ሌሎች ደግሞም በክልሉ የውጭ አካላት ጭምር በሚሳተፉበት ሁኔታም የደህንነት ስጋት የተፈጠረባቸው መሆኑን ተከትሎ ለመውጣት ስለመገደዳቸው ደጋግመው የሚገልጹት ነው። በሌላ በኩል የኢትዮጵያ መስራች የሆነውን የትግራይን ህዝብና ትግራይን ሂዱልን ተገንጠሉ የሚለውን ከብልጽግናው ካምፕ በኩል የሚደረገው ንግግር በተመለከተ የተሰጠው ምላሽ ይገኝበታል። ፊልድ ማርሻል ብርሃኑ ጁላ ተገንጠሉ ሉ ያሉበት ያለፈው ዓመት መጨረሻ ንግግርም የቅርብ ጊዜ አብነት ነው። ይህንን በተመለከተ ሌላኛው የትግራይ ወታደር አዛዥ ሌተናንት ጄኔራል ፍስሀ ኪዳኑ ትግራዊ ፓርላማ ውስጥ የለም፣ ፌዴሬሽን ምክር ቤት ውስጥ የለም፣ በኢትዮጵያ የጸጥታ ተቋማት ውስጥ የለም። ይህ ሁሉ ባለበት መሳሪያችሁን አስረክቡንና ድርጅታችሁን ማፍረሳችሁ ከዛም ከፈለጋችሁ ተገንጠሉ ሂዱ ማለት አያሳፍርም ወይ? ሲሉም ፊልድ ማርሻሉ ላደረጉት ንግግር ምላሽ ሰጥተው ነበርም ጄኔራል መግባይ ኃይልም ከዚህ ጋር በተያያዘ ምላሽ ይሰጡ ተሰምቷል ለታሪኩ፣ ለብሔራዊ ክብሩና ለመብቱ ለማንም አልተንበረከከም። ይህ ህዝብ አሁንም ለማንበረከክ የሚያስብ ካለ አይሆንም። ስለዚህ በሰላማዊ መንገድ ይህንን ጉዳይ እንፍተው። ህዝባችን ይመለስ፣ መሬታችን ይመለስ። አሁንም በህጉ መሰረት ኢትዮጵያውያንን እንደሚታወቀው እራሳቸው ብቻ አይደሉም ዓለምን ሙሉ ሰብስበው ነው መጥተው የጨፈጨፉን። አሁንም እያልን ያለ ነው ወደ ሰላማዊ መንገድ እንምጣ ነው። ከዛ በኋላ ይህ ህዝብ እውቅና አግኝቶ እንደ ህዝብ ሲቀጥል ደግሞ ሌሎች ጉዳዮች ላይ እነጋገራለን። አሁን ኢትዮጵያዊንን ማለትም አለማለትም አይደለም ፍላጎቱ። እኛ ተጋሩ ሆነን ነው ኢትዮጵያውያን መሆን የምንችለው። ሻቢያ ለጦርነት ዝግጅት በሚልበት ትራንስፖርት ላይ ቀባ ማድረጉ ተዘገበም። የአራት ኪሎና የአስመራ አገዛዞች የጦርነት ዛቻዎች እንደቀጠሉ ናቸው። የብልጽግናው አገዛዝ ሻቢያ፣ ህወሓት፣ ፋኖና ኦላ ላይ የሚያዳግም እርምጃ ወስዳለው ሲል ዛቻውን አቅርቧል። ከትናንት በስቲያ የአስመራው መንግስት አንድ ለእናቱ በሆነው በብሔራዊ የቴሌቪዥን ጣቢያ በኩል ያሰራጨው መግለጫው ከተወረርን እንዴት ራሳችንን መከላከል እንዳለብን እናውቃለን ይህ ታሪካችን የሚመሰክረው ነው ብልጽግና ድሮኖች፣ ሚሳይሎችና ሌሎችንም እንደገዛም በሰልፍና በጉራው እያወራ ይገኛል። በኤርትራ ላይ ጥቃት እንደሚፈጸምም እያስፈራራ ይገኛል በሚል ነበር ምላሹን የሰጠው። የብልጽግናው መንግስት ደግሞ በብሔራዊ ቴሌቪዥን ጣቢያው በአንድ ወታደራዊ አዛዡ በኩል ሻቢያ የኦሮሞ ነጻነት ጦር ህወሓትና ፋኖ እየወጉን ነው፣ እናም ስጋት እንዳይሆኑ እንዘምትባቸዋለን ሲል ትናንት መግለጹ ይታወሳል። የባህር በር ባለቤትነት አጀንዳችንን እንደ ኃጢአት የቆጠረው ሻቢያና ጋሻ ጃግሬው የግብፅ መንግስት በአሁኑ ጊዜ በዓለም አቀፍ ደረጃ የተጎናጠፍናቸውን የዲፕሎማሲያዊ ድሎች ለማክሸም እንደ ፈረስ የሚጋልቧቸውን ባንዳዎች በማሰማራት ላይ ይገኛሉ። ለዚህም ደግሞ እንደ ህወሓት ኦነግሸኔና ጽንፈኛው ቡድን የመሳሰሉ የውስጥ ተከፋይ ባንዳዎች ከታሪካዊ ጠላቶቻችን ጋር ትስስር በመፍጠር ኢትዮጵያን እየወጉ ያሉ ስለ ሰላም ኃይሎች መሆናቸውን መገንዘብ ያስፈልጋል። ለመሆኑም እነዚህ ኃይሎች ዳግም ለሀገራችን ስጋት ወደማይሆኑበት ደረጃ በማውረድ ከዚህ የብልጽግናው አገዛዝ ክስ እና ዛቻ ጎን ለጎን ከወደ አስመራም ዝግጅት እየተከናወነ ነው በሚል ዘገባውን ያሰራጨው ደግሞ የጀርመን ድምፅ ነው። እነዚህ ሁለት የምስራቅ አፍሪካ ኃይሎች ወታደሮቻቸውን እያጠናከሩ አዳዲስ ተዋጊዎቻቸውን እየመለመሉ መሆናቸውን የገለጸው ጣቢያው ከወደ አስመራ በኩል በኢሳያስ አፈወርቂ አስተዳደር በኩል ተላልፈዋል ያለውን ትዕዛዝም ያብራራል። ሰሞኑን ከአስመራ የሚናፈሱ መረጃዎች ለሚፈጠረው ቀውስ ነዳጅን መቆጠብ በሚል የአስመራ የህዝብ ማመላለሻ ተሽከርካሪዎች ስራ እንዲያቆሙ ታዘዋል ብሏል። ዶቼ ቬለ ለጣቢያው ማብራሪያ ያቀረቡ የፖለቲካ ተንታኝ በአብይ አህመድና በኢሳያስ አፈወርቂ በአማካኝነት ከዚህ በፊት በ2018 የተደረሰው ስምምነትን የጥቅም ጋብቻ እንለዋለን ጥቅሙም በዛ ጊዜ ያገናኛቸው ህወሓትን መጥላት ነበር በማለት አስታውሰዋል። ያኔ አስታረቅን ያሉት የአረቡ ዓለም ሀገራትም የአሁኑን ድጋፍና ግፊት ከሚያደርጉት በዘለለም የአዲስ አበባና የአስመራ አገዛዞች እንደዚሁም የህወሓት ሰዎች ባህርይና አስተሳሰብ ጦርነትን እንደ ብቸኛ አማራጭ የሚያዩ ማድረጋቸውን ተከትሎ ቀውሱ በቀጠነው የሚቀር እንዳልሆነ ያሳያል በማለትም ያክላሉ። የጣቢያው ባለሙያ አብይ አህመድ ባህር በር ካመጣው ምናልባትም በኢትዮጵያውያን ዘንድ ተቀባይነት ይኖረኛል ካሁን በኋላም ከ20 እስከ 30 ዓመት ድረስ ለመግዛት ያስችለኛል የሚል ህልም እንዳላቸው አንስተው ይህ ደግሞ አደጋውን ጫፍ አድርሶታል ሲሉም ገልጿል። ትግራይን የማተራመስ ዘመቻ ተከፍቷል ሲል ህወሓት ገለጸም። አመራሩ ደግሞ የትግራይ መሬት የመዋጊያ ቦታና አውድ እንዳይሆን ስጋት አለን ሲሉ ተናግሯል። ከሰሞኑ የብልጽግናው መንግስት ጥምረት ፈጠሩብን በሚል ከዘረዘሯቸው አካላት ውስጥ አንዱን ህወሓት እንደሆነ በመጥቀስ ደብዳቤ ጽፎ እንደነበር የሚታወስ ነው። ድርጅቱ በሰጠው ምላሽ ደግሞ ብልጽግና በክልሉ ሌላ ጦርነት ለመክፈት ምክንያት እየፈለገ ይመስላል። የኢትዮጵያ መንግስት ሀሰተኛ ክሶች ህወሓት ላይ በማቅረብም የዓለም አቀፉን ማህበረሰብ ትኩረት ለማስለወጥ የሞከረ ነው ብሎ ነበር። ህወሓት ትናንት ባወጣው መግለጫ ደግሞ ትግራይን ለማወቅ ዘመቻ ተከፍተዋል ሲል ገልጿል። የክልሉን አንድነት ለመሸርሸር የሚደረገው ጥረት ቀጥሏል። የፌደራል መንግስትና ያሰማራቸው ኃይሎችም ክልሉን ለማወቅ ዘመቻ ከፍተዋል ይላል የድርጅቱ ማብራሪያም። ባለፈው ሳምንት የተጠናቀቀው የብሔራዊ አንድነት ኮንፈረንስና የወጣው የአቋም መግለጫ ለህዝባችን ጥንካሬ ቢሆንም፣ ይህ ያሰጋቸው አካላት ግን እረፍት ነስቷቸው ክልሉን ለማተራመስ የሚያደርጉትን ጥረት ከፍ ወዳለ ደረጃ አሳድገው ታል ብሏል። የኢትዮጵያ መንግስት እጁ ላይ የገቡትን ድርጅቱም የክህደት ሲል የከሰሳቸውን አካላት ተጠቅሟል ያለው ህወሓት በሰራዊታችን ላይ መጠነ ሰፊ የስም ማጥፋት ዘመቻ እየተካሄደ ነው ሲል ምን የገለጸው የብልጽግናው መንግስት ልሳኔ ሆኑ ካድሬዎች ናቸው በማለትም ወንጀሏቸዋል። የዛ የዘር ማጥፋት ጦርነት ላይ የተፈጸሙ የወንጀል ድርጊቶችን እየካዱ ናቸው የሚለው ህወሓት ይህ በነዚህ አካላትም ይሁን በካድሬዎች በኩል የሚደረገው ተግባርም የተጠበቀ ነው ሲል አክሏል። ጦርነት ለማስቀረት የያዝነውን አቋም እናጠናክራለን የሚለው ድርጅቱ የፌደራል መንግስት ግን የትግራይ ህዝብ ለሰላም ብሎ እየከፈለ ያለውን ዋጋ ጀሮ ዳባ ልበስ ብሎም ይብሱኑ ወደ ማተራመስ መግባቱ ስምምነቱን የሚጻረር ነው ሲል ማሳሰብ ያካቶበታል። ይህ በእንዲህ እንዳለ በትግራይ በተቃዋሚነት የሚንቀሳቀሰው ሳልሳይ ወያነ ትግራይ በበኩሉም ትግራይን ከዛም አልፎ የአፍሪካ ቀንድን መልሶ ወደ ጦርነት ሊያስገባ የሚችል ሁኔታ ተፈጥሯል፣ በዚህም ትኩረት ሊሰጠው ይገባል ሲል ጠይቋል። የፓርቲው ሊቀመንበር ትግራይ የመዋጊያ ቦታንም አውድ ትሆን ፓርቲያቸው ስጋት እንዳለው ይናገራሉ። ትግራይ አርባ በመቶ ግዛቶቿና ህዝቡ ተወሯል፣ አንድ ሚሊዮን ተፈናቃይ በሸራ ተቀምጧል። የተቀረው ህዝብም ከጦርነቱ የኢኮኖሚና ሌሎችም ጉዳቶች ሳያገግም ነው የሚገኘው ብሏል። እናም ከዚህ ሁነት እንዲያገግምና መልሶ እንዲቋቋም ጥረት ከማድረግ ይልቅ ዳግም የጦርነት ማዕከል እንዲሆን ከየትኛውም ወገን በኩል የሚደረግ ግፊት ተቀባይነት የለውም። ዓለም አቀፉ ማህበረሰብም ግፊት በማድረግ የበኩልን መወጣት አለበት ሲል ፓርቲው ጠቅሷል።

የብልጽግናው መንግስት በአዲስ አበባ የሚካሄድ የኮሪደር ልማት ከዚህ በኋላ የለም ብሏል። የከተማዋ ከንቲባም ወይዘሮ አዳነች አቤቤም በዚህ ዓመት የሚጀመር አዲስ የኮሪደር ልማት እንደማይኖርም ተናግሯል። በሀገሪቱ የተለያዩ አካባቢዎች በዋናነት ደግሞ በአዲስ አበባ የተከናወነውን ብልጽግና የኮሪደር ልማት የሚለውን ተግባር በተመለከተም በቅርቡ የዶናልድ ትራምፕ አስተዳደር ያወጣው ሪፖርት ለአብይ ፕሮጀክቶች ሲባል ዜጎች ከቤትናም የንግድ ተቋሞቻቸው ጠመንጃ ተደቅኖባቸው ምር እንዲፈናቀሉ ተደርገዋል የሚል ነበር። ከይዞታቸው ያልተነሱ የንግድ ስፍራዎች ደግሞ ፊት ለፊት ባሉ መንገዶች መፍረስ የተነሳም ስራቸውን የማይቻል ደረጃ ላይ እንዳደረሰውና ና ከስራ እንዲወጡ እንደተገደዱ ማስረዳቱም አይዘነጋም። ሪፖርቱ ስለ ሙስና በሚያብራራበት ክፍሉ ላይ ደግሞ የኮሪደር ልማት ፕሮጀክቶችን ላከናወኑ ኩባንያዎች ኮንትራት የተሰጠበት መንገድን አንስቶ ከህግ በተቃረነ መልኩ የኮሪደር ልማት ፕሮጀክቶች የግንባታ ኮንትራቶች ለጨረታ አልቀረቡም። ይልቁንም ከመንግስት ባለስልጣናት ጋር ግንኙነት ላላቸው ኩባንያዎች ተላልፈውት ሰጥተዋል ብሏል። ለዚህ ምላሽ ለመስጠትም ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ተከስተው ነበርም የበለጸጉ ሀገራት በዚህ የኮሪደር ስራቸው እንደሚቀኑባቸው ገልጸው ለማጣጣል የምትሞክሩ የእናንተን ስራ ስሩ፣ ይሄ ለእኛ ተውልን፣ ለእናንተ አይገባችሁም ከሚል እሳቤ የመነጨ ነው። እነርሱም እየሰሩ ነው ተብለው ስለሚጠየቁ ነው። ጆሮ አንሰጣቸውም በማለት ገልጸውት እንደነበር አይዘነጋም። ሀገራት፣ ግለሰቦች፣ ቡድኖች ብዙ ጊዜ በደስታ አያዩትም። አንደኛ እነሱም ለጥያቄ እየመጣባቸው ነው። እንኳን እናንተ አፍሪካ እያደረገ ነው እና ለምን አትሰሩ የሚባል ጥያቄ አለ። በሌላ መንገድ ደግሞ ለእኛ በቂ ነው ብለው የማሰብ ችግር አለ። ለእንደዚህ አይነቱ ጆሮ ውስጥ አያስፈልግም። የሆኖ ሆኖ የብልጽግና መንግስት እንደዚህ ያሉ የአሜሪካው መንግስት ያወጣቸውን ሪፖርቶቹን ተከትሎ ይሁን በሌላ ምክንያት በውል ባይታወቅም በርካታ ቢሊዮን ብሮች የወጣበትን የኮሪደር ልማቱን በዚህ ዓመት የሚያስቀጥለው እንዳልሆነ ገልጿል። ይህ አይሆንም የተባለው ደግሞ በአዲስ አበባ ነው። በአዲስ አበባ ከተማ በዚህ ዓመት የሚጀመር አዲስ የኮሪደር ልማት እንደማይኖርም የከተማዋ ከንቲባ ወይዘሮ አዳነች አቤቤ ያሳወቋል። ከንቲባ ትናንት በተካሄደው የአዲስ አበባ ከተማ ምክር ቤት መደበኛ ጉባኤ ላይ በዚህ አመት አዲስ ኮሪደር ብለን የምንጀምረው አይኖርም ያሉ ሲሆን ጥናት እናደርጋለን፣ ቤቶችን ግን እንገነባለን ሲሉ ተሰምቷል። በዚህ አመት ኮሪደር ብለን እንደ ኮሪደር እንደ አዲስ የምንጀምረው አይኖረን አይኖረንም ጥናት እናደርጋለን ከጋዘው የሰላም ስምምነት በኋላ ጣል ያለ የሚያገርነት እውቅና ለመስጠት መቃረቧን ጠቅላይ ሚኒስትሩ አገለጹም። ይህን የተናገሩት ደግሞ የአሜሪካው ፕሬዚደንት ዶናልድ ትረምፕ ጠቅላይ ሚኒስትር ጆርጂያ ሜሎኒን ቆንጆ ወጣት ሴት በሚል መነጋገሪያ ከሆኑ በኋላ ነው። በግብፅ በተካሄደው ስብሰባም ጣሊያን የራሷን ድርሻ ለመወጣት ዝግጁ ናት ሲሉ የጣሊያና ጠቅላይ ሚኒስትር ተናግሯል። የሰላም እቅዱ ተግባራዊ መሆን ከቻለም የጣል ያለ ፍልስጤም እውቅና የመስጠት ሀሳብ ሩቅ አይሆንም ሲሉም ጠቅላይ ሚኒስትሯ አብራርቷል ጣሊያን የፍልስጤምን የሀገርነት ግንባታ በመደገፍ ለጋዛ ኗሪዎች የምታደርገውን ሰብአዊ ድጋፍ እንደምትቀጥልም አክሏል በሐማስና እስራኤል መካከል የተፈረመው የሰላም ስምምነት ለዶናልድ ትረምፕ ትልቅ ስኬት ነው ሲሉ ያሞካሹት ሜሎኒም በዩክሬን ሚ ስኬት እንዲገጥማቸው እመኛለሁ ሲሉም ነው የገለጹት እኒህን ጠቅላይ ሚኒስትር በተመለከተ ዶናልድ ትረምፕ ያደረጉት ንግግር ግን አሁንም መነጋገሪያ እንደሆነ ነው በግብጽ በተካሄደው የጋዛ የሰላም ጉባኤ ላይ የአሜሪካው ፕሬዝዳንት ዶናልድ ትረምፕ መድረክ ላይ ከኋላቸው ቆማ የነበረችውን የጣሊያኗን ጠቅላይ ሚኒስትር ጂኦርጂያ ሜሎኒን ቆንጆ ወጣት ሴት ሲሉ ገልጸዋቸው ነበርም። በወቅቱ ከመሪዎች መካከል በመድረኩ ላይ የነበሩት ብቸኛዋ ሴት መሪ እሳቸውም ነበሩ። ይህ የፕሬዝደንት ዶናልድ ትረምፕ አስተያየትም በማህበራዊ ሚዲያ የተለያዩ ሀሳቦችን ያስነሳ ሆኗል። አንዳንዶች ቅን ልባዊ ምስጋና ነው ሲሉ፣ ሌሎች ደግሞ በዚህ አይነት ከፍተኛ የዲፕሎማሲ መድረክ ላይ የአንድን ሴት መሪ ገጽታ ብቻ ማንሳት ሙያዊነት የጎደለው ነው በማለት እየወረፉት ይገኛሉ። በእርግጥ ዶናልድ ትረምፕ ንግግሩን ከማድረጋቸው አስቀድሞ ቁንጅናዋን የሚገልጽ ከሆነ በአሜሪካ የፖለቲካ ታሪክ ላይ ከፍተኛ ተጽዕኖ ሊኖረው እንደሚችል እንደሚጠብቁ ገልጸው ነበርም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበርም። አበቃን፣ ቸር ያሰማን።